የዛሬው ደግሞ ይለያል። ሹፌ ምንድን ነው መኪናው ቆርስ አላስቀለም አለ ከአዲስ አበባ ግንባ ድረስ ምሳ የለም። በባለፈው ስንሄድ ወደ አዲስ አበባ ውልቂ የሚባለው ውልቂ የሚባለው አብልተው ነው የወሰዱት። ይሄ ደግሞ ወፍ የለም ገዛ ብራችን ለምን በላው ሆኖ ነው እያለ ነበር። የሚሰማ ጠፋ። ሰው እንደዛ እያሰበ ነበር። እንግዲህ ያለ ያጠንክረን ዘውን እንገባለን።

እንደ ሀገራችን እኮ እንደ ምናምን ተብለ ተለቃቅሞ የሚበላ ነው። ወላህ ሙዝ እንዲያለ ይዋ ደረባ የሚባል ደሞ ታውቃላችሁ? የዶሮ ቤት

ያለዋቂ ሳሚ ንፍጤ ለቀልቃል ይባላል። ታውቃለ? ንፍጥ ለቀልቃል እና እኔ ላስጎብኛችሁ እዚህ ደረስን፣ እዚህ ደረስን እያልኩ ለካ ውሸቴን ነው። የአረቢ እዚህ የአካባቢ ግምጃ ቤትን ይመስላል። የማዶ ጅማ ነው። ሰርቦ ነው። ሰፊ ነው። የማዶ ጅማ ነው። ሰርቦ ነው። ትልቅ ናት። ያው አዲስ አዲስ ቤቶች ደግሞ ለምለማ ምዝር ወዳ ኢትዮጵያ ጅማ ገባን ገባን ገባን ገባን። የተባበሩት አይደለ ኢትዮጵያ ንግድ ባንክ ሽነን ጊቤ ቅርንጫፍ ነው የሚለው። አይዋ የተባበሩት ማለት ይሄ ነው። ጅማ ባጅፋር

አንዱን ቢያደርግ ጥሩ ነበረ። አዎ ዝም ሆነ።